ሶስ ይነካብኝ አሉትም እናድጋለን። ቢገባሽ ደግሞ ከናባትሽ መያዛችን ትልቅነት ነው ይገባሻል። እና ምንድነው ግን ነገሮች እኔ ላይ እንደዚህ የሚበላሹብኝ? ቆይ ለምን? በደህና የፈለጉቃሁ ልጄ፣ እንግዲህ እኔም ልጄም በቤተሰባቸው ላይ ጫና እንድፈጠር፣ ደግሞ ከአገር ቤት እዤት የመጣሁትን ጤፍ ሌባ ወሰደብኝ። እንደ አባባ ምን ማለት ነው መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደለም። እሽ፣ ልጄ እኔ አሁን አንተን የፈለኩ ወደ ሀገር ቤት ለመሄድ መሳበሪያ ብር እንድትሰጠኝ ነው። ደግሞ ወይኔ፣ እዛ ከሄድኩ በኋላ የምትፈልገውን እልክልሀለሁ ልጄ። ከምትሳቀቅብኝ። ተሳቀቀች እኮ ልጄ። አረጋሽኝ፣ እንደሱ አይበሉ። እ ቤተእነይ፣ ልጄ እኔ ከዚህ በላይ አልችልም። ድምጿን እንጂ አይኗንም አላይ። አባባ ልጅ እኮ ነኝ፣ ምንም መሳቀቅ የለብዎት። ተዊ ልጄ። ልጄንም በሰው አገር አንከራተትኳት እኔንም አያስጨንቁኝ። ሌላ ነገር ካለ ደግሞ ይንገሩኝ። ምንም የለም ብቻ፣ በጠዋት ትኬት ቁረጥልኝ። ያስቀየምኖት ነገር የለም አይደል አባቴ? እድል የሆኖ ነው። የጽናት እናት ባትሞትብኝ ልጅም አትንከራተትብኝም ነበር ጋሺ። የእርሱን ያህል ባይሆንም ጽናትን በቻልኩት መጠን እንከባከባታል። እሺ ልጅ ተባረክብ ብሩኩ። በቃ ችግር የለም፣ ለሁሉም ነገር አይጨነቁም። በቃውን ተነሱ፣ ራት እንብላ። በቅርብ ሰዓት ነው የበላሁት፣ አላሰኘኝም እንደዛም አይሆንም እንዴ! ለእርሶ ተብሎ ከተለየ የሚሰራ ነገር የለም። ቤት ያፈራውን ነው መንቀምሰው። ካልክ ነው እሺ፣ በል ቅደም እንሂድ።

እሺ ልቦች ማታ ተቆጥቼ ስለተናገርኩ እሺ ይቅርታ ኧረ ችግር የለውም አንድ ነገር ላማክርሽ እፈልጋለሁ እኔ ከልብሽ ሆነሽ ስንት አዳምጪኝ እፈልጋለሁ ያንችን ቆራትነት እሺ ጋሼ ምን ነው ግን ችግር አለ እንዴ አሁን የምነግርሽ ነገር የአንቺን ቆራጥነት ይፈልጋል። ዝግጁ ነሽ? ልስማው፣ መቼስ እስካሁን ከሰማሁት አይከብደኝም። ማንም የማያውቀውን ሚስትር ለአንቺ ነው መናገር የሚፈልገው፣ ማለትም ከኪራ ጋር ያለሽን ቅርበት ስለማያውቅ ማለቴ። እሺ ጋሺ፣ አስቴርዬ የካንሰር ታማሚ ናት። እሷ በመመሰቃየት ከጀመረች አመታት አልፈዋታል። ግን ልጄ ኪራ ከሰማ መንፈሱ ይጎዳል ብላ ስለፈራች አልነገረችው። በጣም አዝናለሁ። አግባ እያለች ብጨቀጭቀው ሳልሞት ወጉሌ ብላ በጣም ጠንካራ ናት። ሲያማት ራሱ እሱ ፊት ከሆነ ዋጥ ነው የምታደርገው እና ባክሽ ኪሩቤል እንዲያገባ እርቹ ባክሽ። እሺ፣ እኔ እንዴት ልረዳህ እችላለሁ? አንዲት ልጅ አለች፣ እሷ ትመጣለች፣ እንዲዋደዱ አድርጊያቸው። ጋሺ፣ ይቅርታ ይሄንን ማድረግ አልችልም። ትችያለሽ። ጽናት፣ ክብሮም እንደነገረኝ በጣም እንደምትቀራረቡ አውቃለሁ። ሴት ነሽ ብላ